እንደምታስደስት እና ከአንተ ውጭ ሌላ ማየት እንደማትፈልግ ነው የደረሰቱ ማለት ነው። አልጋ ላይ በቃ ጎበዝ ነው። ቴንኪ ቴንኪ። እነዚህ ክፉዎች መቼስ ከባድ ነው ደናለክ። እኛ የምንፈልገው መልክሽን ብቻ ሳይሆን እኛ የምንፈልገው አንቺነትሽን ውስጥ ማይታየውን እንበዝ ብል የሆነ ባህሪሽን። ምንም ብትሆኚ ክብራት ማክ ለቤታየ ጭብጨባ አይጎልም። በጣም ጠፋ ግን ቴዲ ምን ሆነ ነው? ማርያም በጣም ተጠፋፋል። አሉ አንቺ፣ አንዳንዴ በምትመጭበት ሰዓት የሆነ ሆት ኢሹ ላይ የሆነና ቆይ ቤታን በዚህ ሰዓት ካስገባሁኝ ሀሳቡ ይበተንብኛል እያልኩኝ ከጨረስኩኝ በኋላ ጆይን አረጋታለሁ ብዬ ነው ቤታዬ። አሁን አሁን አሁን በተንኩ። ከአሁን ሰው ይዘህ ነው ወይስ እንዴት ነው? የሚገርም ይውልሽ፣ የሚገርም ስለ ወንድ እና ስለ ሴት ታሪክ እየነገርኳቸው ወንድየው ሴቷን ይዞ ሊወጣ ሲ ነው ያቆምኩት። አንቺ ሆነሽብኝ ነው እንጂ ልጨርሰው ነው። ይሄ ጨርሰው እያሉኝ ነው ጨርሰውን እኮ ማይጨርሱ ያናደኛል። ጨርሰውዛ ጋ ቁምኳቸውና የቤታ ጉዳይ የኔ ልጆች ጨርሰው ጨርሰው እድ እያወጡ ነው፣ የጨርስ እያሉ ነው። ጨርሰው ቴድዬ ከቤታ አይበልጥም። ቁም ነገር ይሄዳሉ ሄዱበት የለም አብረን ነው ያለ ነው እና በኋላ ጨርስላቸው ለማለት ጊዜ አለግ። ኧረ ጊዜ አለኝ። ቤታሻ ቤትሻ አንድ ነገር ላጫወትን ደስ ይለኛል። ደስ ይለኛል። እሺ በጣም የምትወዳ ልጅ ስሟ በምን ይጀምራል? ላይ ከኤ እስከ ዚ ባለው ውስጥ ማለት ነው። ስሟ ኤ ቢ ወይም አንዱ በእንግሊዝኛ ነው ወይስ በአማርኛ ወይስ በእኔ ብሄር ቋንቋ? በማንኪያ ነርቆ በጮንጫ ደስ ባለ ማንኪያ ነገር። እሺ የመጀመሪያ ፊደል እኔ ያለው እንጂ እንደሱ እንዳልከ የለም። የለም በእንግሊዘኛ ነገር የለም። እንደሱ ወይ ዘንድሮ እኛ ይሄ የውጭ የሆነ ነገር አንቀላቅልም። ይሄ በአማርኛ በአማርኛ ከሀ እስከ አግዙኝ እስኪ የማንኪያ ነገዶች በአማርኛ አለው ይሄም እያሉ ነው እስኪ ይሄም ምኑ ይሄም ነው ይሄም ሆኗል። እሺ፣ የት የተገናኘው? መሬት ላይ መንገድ ነው። መሬት ከሆነ መንገድ ላይ መንገድ ላይ ፎ ብላ ስትሄድ አንገተን ዞረግ ሳታስቦ ነው ያየሃት። እድሜዋ ነፍስ ካወቀች በኋላ ነው ወይስ ነፍስ አታውቅ በፊት ያለው ንዋይ አንተን አግኝታ የዋሸች እድሜ ሳይሆን ከተግባባችሁ ባለ እውነተኛ ድማ የነገረች ከሀያ አራት እስከ ሀምሳ አንድ አለው እዚህ ምርጫ ውስጥ። አረ በሀያ እና በሰላሳ መሀል ናት። ቁጥር ጥር ግዛት ቁጥሩን የመከራ ጊዜ አይቆጠርም። እሺ፣ አለባበሷ ላይ ቁምጣ ነው የምትለብሰው፣ ቱታ ወይስ ቀሚስ? እና እንደ እንደ አየር ንብረቱ ይወሰናል። ሞቃት ከሆነ ቁምጣ፣ ብርድ ከሆነ ቱታ። በእርግጠኝነት ሀገር ቤት ስላለ ቁምጣ ነገር ነው የምትለብስ። አንድ ቁጥር እሺ። የፍቅር መጠን ለትዳር ነው የምትፈልጋት ወይስ ትወዳታለህ ወይስ ደስ ትላለች? እኔ እ እኔ ባይገርምሽ ባህሪዬ ካላገባሁሽ ምንም ነገር ሊኖር አሁን ማላገባሽ ከሆነ ከአንቺ ጋር መኖር ከሆነ የሆነ የወደፊት ባለሽ እራሱ የሚያዝንብኝ ይመስለኛል። ብትጋብዛት ወይም ብትሰራልኝ ወይም ብትበሉ ደስ የሚለኝ ምግብ ደስ ብሎኝ የሚበላው ያኛውም ምግብ ሳይሆን ይሄን ደስ ብሎ ዱለት ወዳለው ቁርስ ላይ ሲሆን

መካከል አብረን እናድጋለን፣ ወይም ደግሞ ለማደግ የተጣጣርኩ ነው፣ ዝነት ውስጥ ነኝ። ብር የሚያደርግ ስ ለምሳሌ ወደ በማንኩራኩር ወደ ጠፈር ምናምን የሚወስዳት ነገር የምትፈልገውን ነገር የሚያደርግላት። ኢትስ ዲፊካልት የሰዎችን ወንሴን ኒድስ ማሟላት ከባድ ነው፣ ግን በአቅሜ በአቅሜ ማድረግ የምችለው አደርጋለሁ ማቅሜ ግን ሙሉ የሰውን ፍላጎት አሟላለሁ ብዬ አልገምት። ወይም ዋክ ማረግ እኔ ተማሪ ያለሁኝ አስፓልት ለብለብ በጣም ስለሚመቸኝ አስፓልት ለብለብ በጋብዛ ደስ ነው አይ ከድህነት ጋር እኮ አያይዝም የሚያዝናና ር ሊያልሽ ማለቴ አሜሪካ ዋክ ቢሆን ችግር የለውም ጫማም አያልቅም የኢትዮጵያ ዋክ ግን ገና ልወጣ ነው ብለ ዋክ ስትል ጫማ ሁለት ቦታ ይሰነጠቃል ከድህነት ጋር ብናገናኝ ጥሩ ነው ካልፈለክ ግን ኖሮሽ ወቅ ስታደረጊ ና በአጣ መንፈስ ወቅ ስታደረጊ ይለያያል ቤት ያስታሙሪ እሺ እስከዛ ጀምረውና የደረሰ ነገር ድንገር እስከዛ አንድ ደቂቃ አውራቸው ዋው፣ ብዙ ጊዜ ቲክቶክ ላይ ስለሞል ሂሳቡን በጣቴን በግሬልዮን እንጀምረዋለን። ይሄ በጣም በጉጉት ነው የምጠበቀው። በጉት ነው የምጠበቀው። አብረን እናያለን፣ ውጤቱን አብረን እናያለን። እሺ፣ እኔ በጣም ባይገርማችሁ እኔ እሺ መጣለን መጣለን። አይ ቤታ፣ ከቤታ ጋር እንጫወትና ይህንን የመጨረሻ ነገር ይመጣላቸው ሄድዬ ቁጥር ተደምሯል፣ ተደመረ። የደረሰ ነገር በጣም ነው ደስ የሚለው። ማለት ለኛው ቁጥር ነው፣ ለእኛም እንደ ቁጥሩማ ከነገርኩት ጥንቆላ ላይ ሲፈትሹ ይላሉ። ለእኛም ሆነ ለማህበረሰባችንም የሚያኮራ ደስተኛ የሚያደርግ ደስ የሚል ነገር ነው የደረሰ ዋናው ሰ- ታትረግ ልብና ኩላሊት የሚመረምር አምላክ ሸለምኝ፣ እንደምታስደስትና ከአንተ ውጭ ሌላ ማየት እንደማትፈልግ ነው የደረሰቱ ማለት ነው። አልጋ ላይ በቃ ጎበዝ ነው ለማለት ነው። አመሰግናለሁ። ይሄን ያለው ነገር ቴዲዬ ስለመጣ አመሰግናለሁ። አትጥፋ ወደፊት። ወይ ቆይ እንዳትሄጂ፣ እንዳትሄጂ ወራሪ እንትን ገብቶብኝ ነበር። ይሄ ጥንዚዛ ነው ምናምን ግን መስኮት ከፍቼ ገብቶብኝ። አንቺ ልክ ልትናገሪ እስኪ ጥንዚዛን አልሰማኝም። ቁጥሩ ሀምሳ ስምንት ቁጥር ነው የደረሰው ሀምሳ ስምንት የሚላት አንበሳሌ፣ አንበሳሌ አልጋ ላይ ያጓራል።